አረ ከባድ ነው የሱመያንና የሃዩን ጭቅጭቅ፣ የሃዩ ጭቅጭቅ እንደው እንግዲህ ሀዚህ ካለበት ጣጣ ሳይወጣ ደሞ ሌላይቱ መጠታ ጣጣ ስታመጣበት በጣም ያሳዝናል። አሁን እስ እያሳዘነኝ ነው። እኛ ወንዶች አንዳንዴ ግን እናሳዝናል እኮ አይደል? አንድ አንድ ሴቶች ደግሞ በወንድ የተጎዳቸው ማለት ነው። ይሄን ቪዲዮ እየተመለከታችሁ አሁን አረምን ታሳዝናላችሁ፣ ደሞ የተረገማችሁ ልትይ ነው። ትቻያለሽ። ግን ሁሉም ወንድ አንድ አይደለም፣ ሁሉም ሴት አንድ አይደለም እና በተለይ ዛኬራ ሲሄን ያህል መስረቅ ለእሷ ምን አትፈለጋት እሱ ዛኬራዬን ስጭኝ ይላል እ እሷ ደግሞ ባዝቦርቴን ትላለች። ብቻ በጣም ከባድ ነው። በነገራችን ላይ እንደዚህ ሂዩና ሱመያ እንኳን ፖሊስ ሱመያ እንኳን አግብቶባት ፖሊስ ይዛ እንድ አርጋር አትፈራራ ይሆ መጨረሻው ነው። እኔ በጣም ያሳቀኝ ማለት ነው መጨረሻ ላይ እሷ ሲደነግጥ በጣም በቃ መሄጃው ቆጦ ሲጠፋት ማለት ነው። ያሳዝናል። ብቻ እንግዲህ አንዳንዴ ሰዎች ለሰዎች መልካም መሆን መጣር አለብን፣ በፍቅር ለማገኘት መሞከር፣ ሁሉን ነገር በዱላ ወይንም በሌላ ነገር ለማገኘት አለመሞከር። ቃ በቃ በፍቅር በዛ አሸነፈ ማገኘት አሞከርን፣ ሁሉም ነገር ለኛ ቀላል ነው የሚሆነው ግን ዝም ብለን በቃ እንደፈለግን፣ አሁን ከባድ ነው ለሁላችንም፣ ይከብደናል ማለት ነው። ማብሩሃና አንቺ አይ አ አ ወይ ላምጣልሽ። ቅርታ አድርግልኝ በቃ ኢትዮጵያን ያሉ ሚሞሪውን ሚሞሪውን ሁለተኛ እንደዚህ አይነት ሰው ሀገር ነው ያለሽ ብዬ ነው እንጂ ነበር ነበር አሰላሙ አሌይኩም ወረህመቱላህ ወበረካቱሁ። ሰላም ሰላም በያለው ውድና የተከበራችሁ የሰይድ ወሎ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁን በዘዝት ያርግልኝ። ዛሬ እንግዲህ ሰይድ እንግዲህ ከመታሰር ነው ፈጣሪ ያወጣው እና ያንን ቪዲዮ እንግዲህ ከመግቢያው ላይ ትንሽ አይተናል። በነገራችን ላይ በጣም ያሳዝናል። እንዴ አንዳንድ ሴቶች ግን አረጃቸውን ሰብሰብ አድርጉት። የሰው ዛኬራ የሰው ነገር ምን ያደረጋል። እሷም ዘኬሪያን ስጠይ ትላለች፣ እሱም እሱም ዘኬሪያን አንጪ ይላል። እሷም ደግሞ ባዝቦርቴን ብቻ። ከባድ ነው ወላሂ። እንግዲህ ኢትዮብ ሲባል አስቸጋሪ ነው። እንደገና ደግሞ ስርፋው ታቁታላችሁ፣ ወደ የመን ነውና፣ አንዴ እስር ቤት አገባችሁ በዛ አለቀላችሁ። ነው የሚያወጣችሁ እንኳ አይገኝም። ከባድ ነው እስር ቤት በተለይ የምን እስር ቤት ባለፈው ራሱ ወንድሞቻችን ያለቁበት አንዴ የምድር ቤት አገባችሁ አለቀላችሁ ማንም አያወጣችሁም ማለት ነው እኔ ራሱ በጣም ነበረ ሊወስዱ ነው ብዬ ትንሽ ትንሽ ሳይ ነበረ በጣም ነበረ የደነገኩት ነገር ግን ብቻ ሴቶች ከባድ ናቸው መጨረሻ ላይ ያልሆነላት ሲል ሾለክ ብላ መለጠ እና ሰያይ ይመችህ እውነት ለመናገር እውነት ከሆነ እውነት ይዞ የሚጓዝ ሰው የትም ቢሆን የት መቼም አይወርቅም እና እውነትን ተከተሉ። እንግዲህ በነገራችን ላይ ቪዲዮም ሊሆን ለቪዲዮም ሊሆን ይችላል። እንግዲህ አንዳንዴ ይሄ ራሱ ስራቸው ስለሆነ በዛው፣ እንግዲህ የመን ላይ በተለይ ታውቁታላችሁ፣ አብዛኞቻችሁ ስንመጣ ጓደኛ አላችሁ። ኳዛ ራሱ መንግስት አካሎቹ ምናምን ትንሽ ለጫት ምናምን አሰጣቸው እንደኛ ሀገር የሚያከብሩ ምናምን አይደሉም፣ እና ስራ ሆነ ይመጣሉ እና እሷ እንዲህ እዛ ስትመጣ እሱ እንግዲህ እንግዲህ በነገራችን ላይ አረበኛ መቻል በራሱ ማለት ነው በጣም ትልቅ ነገር ነው። ቢያንስ ትግባባለህ፣ ያለህን ችግር ትፈታለህ። ነገር ግን አልቻልክ፣ በጣም ከባድ ነው። እሷ እራሱ እየተንተባተበ እኮ ነው። ኧረ እኔ አልሄድም እያለኝ ይቅርታ፣ በቃ እመጣልሀለሁ ምናምን፣ ኢትዮጵያ አብረን እና ዘሰታለሁ እስተ ምትል ማለት ነው። በነገራችን ላይ አንዳንዱ ሰው ወይም አንዳንዱ ወንድ፣ አንዳንዱ ሴት እንበልና በቃ አለሁ አለሁ ብለው ከዛ በኋላ ግን መጨረሻ ላይ የሆነ ችግር ወይንም ራሳቸው የሰራ ስራ ያለጣቸው እውነት ሲታወቅባቸው ማለት ነው ባንዴ ሽምቅቅ ነው የሚሉት። እውነት እውነት ነው ለማለት ነው። እና ሰይድ እንግዲህ ይሄ በተለይ የልጆቹን አፍቆት በዛ በዚህ እያረገው አንዴ ኢትዮጵያ አንዴ የመን አንዴ በዛ አንዴ በዚህ እየዞረ አዛ ላይ የሱመያ አዛ ላይ ያዩ ጭቅጭቅ፣ በዛ በዚህ ግን ያቱን ያዞረው ደግሞ የች ስትጨመር ብቻ ከባድ ነው። አንዳንዴ ስርፋ ላይ እስር ቤት አገባችሁ፣ በተለይ አረብ ሀገር ላይ የመን አሁን ምድር ቤት አለ ይባላል አዛ አገባችሁ፣ በጣም ከባድ ነው። እሚያይ እንኳን አይኖርም እና አንደንዲ ታግሰን ሶበር ብለን ብናይ ማለት ነው አሪፍ ነው። ሱመያም አንድ ነገር ትላለች፣ እሱም አንድ ነገር ይላል። ብቻ ይመቻችሁ። በኔ በእናንተ እየሸቀላችሁ ነው ማለት ነው። ለማንኛውም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ሼር እያረጋችሁ እስከ መጨረሻው ስለተከታተላችሁ እናመሰግናለን። እንግዲህ እስከ አሁን ተከታተላችሁ ሰብስክራይብ እያረጋችሁ እኛንም አበረታቱና ነገ ጧት የተሻለ ነገር ይዘን እንድንመጣ ማለት ነው። እንግዲህ የዛሬው ይህን ይመስላል ማለት ነው። ሰይድ በርታ፣ ልጆችህንም ፈጣሪ ሶማያን አራርቶልህ። ሶማያ፣ እናንተ ተመልሳችሁ የምናያችሁ ይሁን ወደፊት ማለት ነው። ልጆቻችሁ ጋራ አብራችሁ ሆናችሁ ታርቃችሁ ቪዲዮ የምትሰሩልን ይሁንና ኢንሻአላህ። ለማንኛውም ይመቻችሁ ሰይድ።